ፋና ቀለማት የእንግዳ ሰዓታችን ላይ ነው የምንገኘው። ቀጣዮቹን ደቂቃዎች ደግሞ ከእንግዳ ጋ ቆይታ እናደርጋለን። የምስራቅ አፍሪካ የባህልና የኪነ ጥበብ ፌስቲቫል ከመጋቢት 11 እስከ 14 ድረስ ይካሄዳል። እሱን አስመልክተን ደግሞ እንግዳ ገብዘናል። እዚህ ስቱዲዮችን በቀጥታ ስርጭት አብረን ቆይታ እናደርጋለን። ወይዘሮ ሃይማኖት ስለመጡ በጣም እናመሰግናለን። በጣም አመሰግናለሁ። ፌስቲቫሉን አስመልክተን ከመነጋገራችን አስቀድመን ግን ራስሽን እንድታስተዋውቂ ልጋብዝ። አመሰግናለሁ። ሃይማኖት አለማየሁ ይባላለሁ። በባህልና ስፖርት ሚኒስቴር የሕዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ነኝ። እንኳን እንድናመጣሽ በድጋሚ የምስራቅ አፍሪካ የባህልና የኪነ ጥበብ ፌስቲቫል ከመጋቢት 11 እስከ 14 ድረስ ይካሄዳል። እንዲህ አይነት ሁነቶች ሲካሄዱ ሁለተኛ ዙርም ስለሆነ የሚካሄደው መነሻ ሀሳባቸው ይቀድማል ብዬ አስባለሁ። አላማ አድርገው የሚካሄዱበት ነገር ሁነቱ እናም ደግሞ ሲታይ ሰፊም ነው። የአፍሪካንም የኪነ ጥበብ ጉዳይ ያሳተፈ ይመስላልና አላማውን መነሻ እናድርግ። መልካም እንግዲህ የምስራቅ አፍሪካ የባህልና የጥበባት ኤግዚቢሽን እንዳችሁ ሁለተኛው ዙር ነው። ከዚህ በፊት 2014 ዓም ላይ ተካሂዶ ነበረ። አላማ ያደረገው በመጀመሪያ በሀገር ውስጥ የሁሉም ብሔሮችና ብሔረሰቦች ባህላዊ እሴቶቻቸውን የሚሸጡበት፣ የሚያስተዋውቁበት እንዲሁም የእርስ በርስ ትስስር የሚፈጠርበት ነው። እንዲሁም ደግሞ ቀጠናዊ ትስስር እና የባህል ዲፕሎማሲ ለማጠናከር አላማ ያደረገ ነው። ከዛ ውጭ የሚሳተፉት እነማን ናቸው? እንዴት አይነት ጉዳዮች ደግሞ ይጠበቃሉ የሚለው ደግሞ ለተሳታፊዎችም እናም ደግሞ ከተለያዩ አካባቢዎች እንደተባለው የሚመጡት ሰዎች ብዙ የሚጠብቁት ነገር ነው ብዬ አስባለሁ። እንግዲህ ተሳታፊ ሀገራት ምስራቅ አፍሪካ ላይ ያሉ ሀገራት ናቸው ላይክ እነ ሩዋንዳ፣ ደቡብ ሱዳን፣ ጅቡቲ ብሩንዲ፣ ሶማሊያና ኮንጎን ጨምሮ ወደ አልሞስት ወደ ሰባት ሀገራት ይሳተፉበታል። እንግዲህ ይህ የምስራቅ አፍሪካ የባህልና ጥበባት ፌስቲቫል ይዘቱ ብዙ ነው። የባህል ፋሽን ሾው አለው። የሰርከስ ትርኢት አለ። ቡክ ፌር አለ፣ የመጽሐፍ አውደ ርዕይ ማለት ነው። ኤግዚቢሽኖች አሉ። ኤግዚቢሽኑ የተለያዩ የባህል አልባሳት ወይም አጠቃላይ የእደ ጥበብ ውጤቶች የሚወጡበትና ለሕዝብ እይታ የሚቀርቡበት የባህል መድኃኒቶች የሚታዩበት በተጨማሪ ደግሞ ባህላዊ የሆኑ የእርቅ ስርዓት የሚቀርብበትና አጠቃላይ ኢትዮጵያን የሚገልጹ የባህል እሴቶቻችንን አውጥተን የምንሸጥበት ነው። ከዛ በተጨማሪ ሲምፖዚየም አለ። ሲምፖዚየሙ ከዚህ በፊት ዝግጅት ላይ የተለያዩ ጥናት አቅራቢዎች ፓርቲሲፔት እንዲያደርጉ አድርገን ወይም ኮል ፎር አብስትራክት አውጥተን ተሳትፈው ወይም ተወዳድረው ያለፉ ጽሑፎች አሉ ይሄም ባህልና ኪነ ጥበብ ለቀጠና የተሰሰር ያለው ሚና ምንድን ነው በሚል ቲም የወጡ አብስትራክቶች አሉ እነሱ ተወዳድረው ሲምፖዚየም እናካሄዳለን ማለት ነው አንዱ የፕሮግራሙ አካል ነው የሚሆነው ከዛ በተጨማሪ ፊልምና ቲያትር አለ ይሄም በኢትዮጵያ ብሔራዊ ቲያትር የሚካሄድ ይሆናል ማለት ነው። ዋናው ኢቨንቱ የሚካሄደው በአዲስ ኮንቬንሽን ሴንተር ነው። አሁን በቅርቡ በጠቅላይ ሚኒስትራችን የተመረቀ ትልቅ ደረጃውን የጠበቀ ኮንቬንሽን ሴንተር ነው። ኢቨንቱ እዛ የሚካሄድ ይሆናል ማለት ነው። አንቺ እንዳልሽው ስንገባ ኢቨንቱ ከመጋቢት 11 እስከ 14 የሚቆይ ይሆናል ማለት ነው። ምናልባት የሁለተኛ ዙር እንደመሆኑ መጠን ከዚህ ቀደም ከተካሄደው የሚጨመሩ የሚቀነሱ እናም ደግሞ ይበል የሚያስብሉ ደግሞ ጉዳዮችን ተርፎበት ይሆናል። የመጀመሪያው ዙር እና ሁለተኛው ደግሞ እንዲህ ያለ መልክ ነው ያለው። አሁን ደግሞ በሁለተኛ ዙር ስንመጣ እንዲ አይነት ነገሮችን ጨምረናል ምትሉት ይኖራል ብዬ አስባለሁ። በትክክል በዚህኛው ተሳታፊ ሀገራትም ጨምረዋል። ኦልሞስት 11 ሀገራት ኤክስፔክት ይደረጋሉ። ነገር ግን በተለያየ ምክንያት የራሳቸው ኢቨንት ኖሯቸው ያልተገኙልን አሉ። ነገር ግን ሰባት ሀገራትም ኮንፊርም አድርገውን ዝግጅታቸውን ጨርሰው የፓርቲሲፓንት ሊስት ተምልከውልናል። ሚኒስትሮች ይገኛሉ፣ የሀገራት ሚኒስትሮች ባህልና ኪነ ጥበብን የሚመሩ ሚኒስትሮች ይገኛሉ። ከፍ ያለ ፕሮግራም ነው የሚሆነው። ከአንደኛው ዙር ወደ ሁለተኛው ስንመጣ ኦፍኮርስ ይሄ የህዝብ ለህዝብ ትስስሩ ከፍ እያለ የኢትዮጵያ ባህላዊ እሴቶችን ከፍ አድርገን የምንሸጥበት በተጨማሪ ባህልና ኪነ ጥበብ ዘርፉ ለሀገር ገጽታ ግንባታና ለትውልድ ግንባታ ከፍተኛ ሚና አለው። እሱን ከፍ ለማድረግና ይህ ዘርፍ ባህልና ኪነ ጥበብ ለሀገር እንዳጠቃላይ ያለውን ጠቀሜታ ወይም ተጽዕኖ ከፍ ለማድረግ እየተሰራ ያለበት ሁኔታ ነው ያለው። ለዚህ ዘርፍ እንግዲህ መንግስትም ትኩረት ሰጥቶ እየሰራ ነው። ትውልድ ባህሉን አውቆ ኪነ ጥበቡን ተጠቅሞ ሀገሩን ወዳድ ትውልድ ለመፍጠር ይህ ዘርፍ ትልቅ ሚና አለው። ሶ ይህንን ደግሞ ማውጣት መስራት አንዱ የባህልና ስፖርት ሚኒስቴር ተግባር ስለሆነ በስፋት እየሰራንበት እንገኛለን ማለት ነው። ባህሉንም ኪነ ጥበቡንም በአንድ ላይ ቀይጦ አንድ መድረክ ላይ አንድ ቦታ ላይ ማስፈር በራሱ ትልቅ ዋጋ አለው። ትርፉን በዛው ልክ ከፍ ያለ ነው ብዬ አስባለሁኝና መጀመሪያው ዙር ላይ የነበረው ትርፍ አለ አሁን ደግሞ የሚገኘውም ብዙ ሰዎችም ደግሞ መተው እንዲያዩት ደግሞ የሚጋብዝ ይመስለኛልና እንዲመጡ ደግሞ ይህንን ደግሞ ድል እንዳያንሳቸው እንዳያልፋቸውም ደግሞ ብዙ ተመልካቾች ይህንን እንዲታደሙ ደግሞ ጥሪ ማቅረብ አለብን። ኦፍኮርስ እንግዲህ የዚህ ሁነት ወይም የዚህ ዝግጅት መሪ ቃል ባህልና ጥበባት ለቀጠናዊ ትስስር ነው ወይም አርት ኤንድ ካልቸር ፎር ሪጅናል ኢንተግሬሽን ማለት ነው። ሶ ይህንን ቀጠናዊ ትስስር ስናመጣ መጀመሪያ ከውስጥ ነው የምንጀምረው። ሁሉም ብሔሮችና ብሔረሰቦች የራሳቸውን ባህሎች በደንብ የሚያስተዋውቅበት ኪነ ጥበቡን በደንብ አጉልተው የሚያሳዩበት ትልቅ መድረክ ነው። ሁሉም ሰው ማለትም እንግዲህ መጋቢት 11 ማለት ሐሙስ ነው። ከመጋቢት 11 ጀምሮ ኦፕኒንግ ላይ ምናልባት ሬስትሪክሽን ሊኖር ይችላል፣ ግን ከመጋቢት 12 ጀምሮ ለሕዝብ ክፍት ነው የሚሆነው። ከዛ በኋላ የትኛውም ኢትዮጵያዊ መጥቶ እዛ የሚቀርቡ የትኞቹንም አይነት የባህልና የኪነ ጥበብ ኤግዚቢሽኖች ኮንሰርቶችም አሉ። የሙዚቃ በሙዚቃው ዘርፍ የኢትዮጵያ የጃዝ አባት ሙላቱ አስታጥቄን ጨምሮ ታዋቂ ከአፍሪካ ሀገራት የሚመጡ ሙዚቀኞች አሉ እዛ በመምጣት እንዲታደሙ እንጋብዛለን። በተጨማሪም ብሔራዊ ቲያትር ላይ ፊልምና ፌስቲቫል የፊልምና የቲያትር ፌስቲቫል ተዘጋጅቷል እሱንም መጥተው እንዲታደሙ በዚሁ እንጋብዛለን እ ትርፉ ከፍ ያለ ነው ብዬ አስባለሁ። ለሚሳተፉትም ሀገር አቋርጠው ለሚመጡም እዚህም ላሉ ሰዎች እናም ደግሞ ይህንን እድል ተመቻችቶላቸው ገብተው ለሚመለከቱ ትልቅ ነገር ነው ትርፉ ብዬ አስባለሁኝ እና ምናልባት እናንተ ደግሞ ከማዘጋጀት ባለፈ ደግሞ ሲያልቅ ይሄ ፌስቲቫል ለሶስተኛው ደግሞ ዝግጅት ያስፈልጋልና ምን ምን ጉዳዮችን ትጠብቃላችሁ? ትልቅ የሆነ የሕዝብ ለሕዝብ ግንኙነትና መወዳጀትን እንጠብቃለን። ከዚህ በተጨማሪ አሁን ምስራቅ አፍሪካ ላይ ያደረግንና አጠቃላይ ደግሞ ኮንቲነንታል አድርገ ነው የአህጉር አድርገ ነው እንዲሁም ደግሞ ወደ አለም የኢትዮጵያን ባህልና ኪነ ጥበብ የማስተዋወቅ ስራዎች በቀጣይ የምንሰራ ነው የሚሆነው። ይሄ ከተሳካልን እንደሚሳካም ሙሉ እምነት አለኝ። በቀጣይ ደግሞ ከፍ እያደረግን የምንሄድ ነው የሚሆነው። እንግዲህ እንደሚታወቀው ኪነ ጥበብ ትልቅ አቅም አለው። ትውልድን ለመቅረጽ ሀገርን ለመገንባት እንዲሁም የሀገርን ገጽታ ለመገንባት ከፍተኛ ሚና ያለው ዘርፍ እንደመሆኑ ይህንን ኪነጥበብና ባህልን ተጠቅመን የሀገራችንን ገጽታ ከፍ እናደርጋለን፣ የባህል ዲፕሎማሲውን እናሳድጋለን፣ የህዝብ ለህዝብ ትስስሩን ደግሞ እናጠናክራለን የሚል ትልቅ እምነት አለን። እሱንም አንግበን ነው እየሰራን ያለ ነው። የመጀመሪያው ዙር በእርግጠኝነት ግብረ መልሶች ነበሩት ብዬ አስባለሁ። ለዚህኛውም ስንቅ የሚሆን ሁለተኛውን ዙርም ደግሞ ለማዘጋጀት እንዲህ ያሉ ሀሳቦችን እናንተም ትሰበስባላችሁ ብዬ አስባለሁ። ና ቀድሞ ከመጡት በተለይም ደግሞ ከኛ ሀገር ውጭ በምስራቅ አፍሪካ ከተሳተፉት ምን አይነት ሀሳቦችን አግኝታችሁ ነበረ? ጥሩ ምላሽ ነበር የነበረው። ምንድን ነው ምስራቅ አፍሪካ ላይ ያሉ ሀገራት በባህል የተጋመዱ በኪነ ጥበብ የተጋመዱ ናቸው። ቋንቋ ሳይቀር እንወራረሳለን። ጅቡቲ ጅቡቲ ላይ የሶማሊኛ ቋንቋ ሶማሊኛ ወደ ጅቡቲ፣ አማርኛም ጅቡቲ ላይ፣ አፋርኛ ጅቡቲ ላይ፣ እንደዚህ ቋንቋ መወራረስ ነገር አለና የባህል ውርርሶ አለ። ይህ የባህል መስተጋብር ደግሞ የበለጠ እንዲጎላና ይሄ ቀጠናዊ ትስስሩ ኢትዮጵያ እንደሚታወቀው ለጎረቤት ሀገራት ቅድሚያ የምትሰጥ ሀገር ነች። በዲፕሎማሲው ዘርፍ እሱን ከፍ ማድረግ ሚና ያነገበ ነው። ይህንንም ውጤት እንዳመጣ በጊዜው ፓርቲስፔት ያደረጉ ወይም የተሳተፉ ሀገራት ምላሽ ነበር የተሻለ ግንኙነት የተፈጠረበት ፣ ህዝብ ለህዝብ ትስስሩ የጠነከረ የነበረበት ነው። ምላሻቸውም እሱ ነበር። እሱን በማጠናከር አሁንም የተሻለ የህዝብ ለህዝብ ግንኙነትና የማህበረሰብ ትስስር እንፈጥራለን ብለን እናምናለን። ያው እያወራሽኝ ምን እያሰብኩ ነበረ መቶ ከማየት ከመጎብኘት ባሻገር እናም ደግሞ የከሌ ባህል እንዲህ አይነት ደግሞ የቲያትርም የፊልምም ዘርፍ አለኝ ከማለት ባሻገር ለሚሰሩ ሰዎች በተለይ በጣም ለጀማሪ ለሆኑ ሰዎች እናም ደግሞ ከሀገራቸው አለፍ ብሎ ባለም አቀፍ ደረጃ መታየትን ለሚሹ ትልቅም ደግሞ አብሮ የመስራት እድልም ይፈጥራል ብዬ እያሰብኩ ነበረ። እንዲህ አይነት አጋጣሚዎች ይኖራሉ። በትክክል ልምድ የሙያዊ የሆነ ልምድ የመቅሰምና የመለዋወጥ ነገሩም አለ። በተለይ ለወጣቱ ጄኔሬሽን። ኢስት አፍሪካ ላይ ያለው የኪነ ጥበብና የባህል መስተጋብር ፐርፎርመንስ ሲደረግ በአካል ሲታይ ከዛ የሚወስዱት ልምድ ወይም የሚወራረሱት ልምድ ሙያዊ ልምድ ይኖራል። ለወጣቱም ትልቅ አስተዋጽኦ ይኖረዋል፣ ሙያው ላይ ላለው ወጣት ማለት ነው። ሶ ይህ ዝግጅት ወይም መርሃ ግብር ትልቅ የልምድ ልውውጥም የሚቀሰምበት ነው ብለን መውሰድ እንችላለን። በድጋሚ እናስታውሳቸው፣ መቼ የት ይካሄዳል የሚለውን የሚካሄደው በአዲስ ኮንቬንሽን ሴንተር ከመጋቢት 11 እስከ መጋቢት 14 ነው። ስለዚህ እዛ መጥተው ሁሉም ኢትዮጵያውያን መጥቶ ኤግዚቢሽኑን መጎብኘት፣ ባህሉን፣ ሙዚቃውን መታደም ይችላል የሚለው መልክ ማስተላለፍ እፈልጋለሁ። በባህልና ስፖርት ሚኒስቴር የሕዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ የሆኑት ወይዘሮ ሃይማኖት ስለመጡ ሀሳቦትን ስላካፈሉንና የፋና ቀለማት እንግዳ ስለነበሩ ከልብ አመሰግናለሁ። በጣም አመሰግናለሁ። ቀለማት ላይ ነው የምትገኙት፣ ተመልካቾቻችን የእንግዳ ሰዓታችን ነበር የተመለከታችሁት። በሌሎች ጉዳዮች ደግሞ መልሰን እናገኛችኋለን።